የሙስሊሙ ህብረተሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላትን ጋዜጠኞችንና ሌሎች ተከሳሾችን ወክለው ከሚከራከሩ ጠበቆች መካከል አንዱ በእስር በሚገኙ ደንበኞቻችን ላይ የስቃይ ተግባር ፈጽመዋል ባሏቸው የፖሊስ አባላትና ከፍተኛ የመንግሥት ባለሥልጣናት ላይ በቅርቡ ክስ እንመሠርታለን ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። ቀደም ሲል ለሕገ መንግሥት ጉዳዮች አጣሪ ጉባኤ ያቀረቡት አቤቱታም ቅድሚያ ተሰጥቶት እንዲታይ ጠበቆች በድጋሜ አቤት ብለዋል። ዘጋቢያችን መለስካቸዋማ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። ጉዳዩን ይፋ ያደረጉት የተከሳሾች ጠበቃ አቶ ተማም አባ ቦልጉ እንደ እንደገለጹት ለህገ መንግስት ጉዳዮች አጣሪ ጉባኤ የቀረበው አቤቱታ መሠረት ያደረገው ቀደም ሲል ህዳር 2005 ዓ ም ደንበኞቻቸው በሚከራከሩበት ወቅት የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ቀርቦ የነበረውን የክስ መቃወሚያ ነው። የክስ መቃወሚያው ይዘት ባጭሩ በደንበኞቻቸው ላይ አቃቢ ህግ የመሰረተው ክስ የሚነሳው ከጸረ ሽብር አዋጅ ነው። ጸረ ሽብር አዋጁ ደግሞ ሕገ መንግስቱን ይቃረናልና ክሱ ተሰርዞ ደንበኞቻችን በነጻ ይሰናበቱልን የሚል ነበረ። ይሁንና ፍርድ ቤቱ መቃወሚያውን ውድቅ አድርጎ ክርክሩ ቀጥለዋል። ስለሆነም የህገ መንግስት ጉዳይ አጣሪ ጉባኤ በእርግጥ ይህ ደንበኞቻቸው የተከሱበት ጸረ ሽብር አዋጅ ሕገ መንግሥቱን ይቃረራል ወይስ አይቃረንም በሚለው ጉዳይ እንዲወስንላቸው እንደሆነ አቶ ተማም አስታውሰዋል። አቤቶታው ከገባ ከአንድ ወር በላይ ሲሆነው እስከ ዛሬም እንዳልተቀጠረ ታውቋል። አቤቱታውን የሚያቀርቡት በዚሁ ምክንያት እንደሆነ አቶ ተማም ገልጸዋል። የእኛ ጉዳይ ግን አሁን በክርክር ላይ ያለ ጉዳይ ስለሆነ ከሌሎቹ ቀድሞ መታየት አለበት። ሌሎቹ ጉዳዮች እስከ ሰበር ችሎት ሄዶ የመጡ ጉዳዮችም ጭምር የሚታዩበት ስለሆነ ያ ክርክራቸውን ጨርሶ ቁጭ ያሉ ናቸው። የእኛ ግን ኬዙ አክቲቭ ነው፣ በክርክር ላይ ያለ ነው ቀድሞ እንዲታይልን ጠይቀናል። እንግዲህ በዚህ ላይ ትዕዛዝ ይሰጡልና ብለን እናስባለን። አቶ ተማም አክለውም ጅሃዳዊ ሐረካት በሚል ርዕስ በኢትዮጵያ ሬዲዮና ቴሌቪዥን ድርጅት ቀርቦ በነበረው ዘጋቢ ፊልም በደንበኞቻችን ላይ ደርሷል ያሉትን የስም ማጥፋት በተመለከተም በዚህ ሳምንት ውስጥ ለፍርድ ቤት ክስ እንደሚያቀርቡ ተናግረዋል። ከዚህም ሌላ በማሰቃየት ድርጊትና በሃይማኖት ጣልቃ ግብነት ወንጀልም የመንግሥት ባለሥልጣናትንና የፖሊስ አባላትን እንከሳለን ብለዋል የክሱን ይዘቱ በተመለከተም እንዲህ ያብራራሉ የክስ ይዘቱ ምንድን ነው ባለፈው በኢትዮጵያ ቴሌቪዥን የቀረቡ ክሶች ከዚያም በኋላ የሚደረጉ አንዳንድ ፕሮፓጋንዳዎች ደንበኞቻችን በሙስሊሙ ህብረተሰብ ዘንድ ያላቸውን መልካም ስም ለማጉደፍ ያላደረጉትን እንዳደረጉ አድርጎ በማቅረብ የደንበኞቻችንን ክብርና መልካም ስም አጉድፏል። ያን በተመለከተ ተባብረው ፊልሙን ከመስራት ጀምሮ እስከ ማስተላለፍ ድረስ ያለውን ተባብሮ የሰሩት የፖሊስ የደህንነትና የኢትዮጵያ ቴሌቪዥን አካላት ላይ ሌሎችም ኃላፊዎች አሉ። በዚህ ጉዳይ ላይ እነሱ እነሱ ላይ ጭምር የሞራል ካሳ ጥያቄ ክስ ለማቅረብ ስማቸው መልሶ እንዲታደሰ የማድረግ ክስ ለማቅረብ ነው። ሌላው ደግሞ በደንበኞቻችን ላይ የአካል ድብደባ ተደርጓል። ድብደባ ተደርጓል። ያ ድብደባ ምንድን ነው? ድብደባው ከምርመራ ጋር በተያዘ ነው በትክክል ምርመራ ጋር በተያያዘ ነው። ሌላ ስነ ልቦናዊ ነገሮችም ተደርጎባቸው በጉልበት እንዲቀረጹ ተደርገው ያ ድብደባ እና የቶርች የማድረግ ጉዳይ ከምርመራው ጊዜ ጀምሮ የኢትዮጵያ ቴሌቪዥን መቶ እስከተላለፈበት ጊዜ ድረስ የዛው አካል ነው ያ ያኛው አካላዊ ነገር ነው። ይሄኛው ስነልቦ ነው። በሚመለከት ቶርቹ ጉዳይ በቴሌቪዥን መቶ ለህዝብ ድረስ ቀጥለዋል። የማሰቃየቱ ተግባር ማለት ነው። ያ ለህዝብ እስከሚታይበት የቀጠለውን ሁኔታ በዛ ላይ ባደረጉ እያንዳንዱ ከግለሰብ ፖሊስ ጀምሮ በእያንዳንዱ ላይ ባደረጉ ሰዎች ላይም ክስ አዘጋጅተን ጨርሰናል። ማስረጃ አጠናቅተን ጨርሰናል። እሱን እናቀርባለን ማለት እነዚህ ድርጊቱን የፈጸሙት የፖሊስ መኮንኖችን ወይም አባላት በሙሉ ይታወቃሉ። የሚታወቁ አሉ፣ የማይታወቁትንም ደግሞ እኛ አጠቃላይ እንከሳለን፣ ኋላ ተጣርቶ ይወጣል። የመንግስት ኃላፊዎችም አሉ በዚህ ጉዳይ ላይ ጉዳዩ ሲያስተባብሉ ማብራሪያ ሲሰጡ ትክክል እንደሆነ ለህዝብ ሲያቀርቡ የነበሩ ሰዎች አሉ። በቴሌቪዥንም በሬዲዮም እየቀረቡ የሚናገሩ ሰዎች ነበሩ። እነዚህ ሰዎች ያን የወንጀል ተግባር የቶርቸር ተግባር ያን የማሰቃየት ተግባር እንደ ራሳቸው የወሰዱ ናቸው። ስለዚህ እነሱን ጭምር በህዝብ የተሰጣቸውን አደራ ወደ ጎን በመተው ለደንበኞቻችን ጭምር ማለት ነው የተሰጣቸውን የህዝብ አደራ ወደ ጎን በመተው በስልጣን አላግባብ በመገልገል በህዝብ ንብረት፣ በቴሌቪዥን፣ በሬዲዮ አላግባብ በመገልገል የደንበኞቻችንን ስም ያጠፉ የመሰቃየቱን ድርጊትም የራሳቸውን ድርጊት አድርጎ የወሰዱ መደረጉ ትክክል እንደሆነ ለህዝብ ሲገልጹ የነበሩ ሰዎች ጭምር ላይ ክስ አዘጋጅተናል። መንግስት በሃይማኖት ጉዳይ ጣልቃ መግባት የለበትም ሲባል ደግሞ ማንኛው የትኛውንም ሴክት የትኛውንም ወገን መደገፍ የለበትም ማለት ነበረ። ያን ግን በመተላለፍ ይሄን ሃይማኖት ተቀበሉ፣ ይሄ ትክክል አይደለም፣ ይሄ ነው ትክክል እያሉ የሚያስተምሩ ሰዎችም አሉ። በዚህ ጉዳይ ላይ ደግሞ መንግስት ዝምታን የመረጠው፣ ማስተባበያ አልሰጠም፣ አልተቃወመም፣ መደረግ አልነበረበትም፣ ጥፋት ነው አላለም ጥፋት ነው ካለማለቱን በላይ ደግሞ በእነዚህ ሰዎች ላይ እርምጃ አልወሰደም። ይህም ባደረጉ ሰዎች ላይ በየቀኑ እየቀረቡ የሰውን ሃይማኖት በሚሰርጉ ሰዎች ላይ እርምጃ አልወሰደም። ስለዚህ ያ ስለሆነ በሃይማኖት ጉዳይ ጣልቃ በመግባት ከፍተኛ መንግስት ባለስልጣኖች ድረስ ክስ አዘጋጅተን ጨርሰናል። በሚቀጥለው ሳምንት እናቀርባለን ብለን እንጠብቃለን። አቃቤ ህግ ለፌዴራል ከፍተኛ ፍርድ ቤት አራተኛውን ወንጀል ችሎት ባቀረበው የክስ ማመልከቻ እንደዘረዘረው ሀያ ዘጠኝ ሰዎችን እና ሁለት ድርጅቶችን የሽብር ድርጅቶችን በመፈጸም ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በማፍረስ ሙከራ ወንጀል እና ለሽብርተኝነት ወንጀል ድጋፍ በመስጠት ወንጀል ከሷቸዋል። በአሁኑ ወቅት ተከሳሾቹ እንዲከላከሉ ተበይኖባቸው አቃቤ ሕግ የሰው ምስክሮችን እያሰማ ይገኛል። ችሎቱም የምስክሮቹ ቃል መሰማት ከጀመረ ወዲህ ዝግ እንደሆነ ቀጥለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ